የምትፈልጊው አይነት ሰው ካልተገኘ፣ ማንፈልጎ ሲገኝ አቆጣኝ። ኧረ በለ እስከሚገኝ ኮሜንት ደረጃ አልቸኮለም። ሰላም ሰላም፣ የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰባ አድርጌ እየመተቻለው አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። ደንቆላስ ለሚባል ስልክ አቃለው ባክሽ፣ አልሰጥም ብየዋለው እኮ አልሰጥም፣ ምናምን ስለው ብዙ ነበሩ ታውቂያለሽ። እና በቃ ሌላ ነገር ሲጀመር ግዴታ መስጠት ነበረብኝ። አሳመን ማለት አይ፣ በቃ የሌለ ማብሸቅ፣ ምናምን ጀመሩ በቃ ስለምትወዳት፣ ምናምን መጀመሪያም ጠርጥረናል እንደምትወዳት። እዛ ነው ማሰጠው። ስልኳን ምናምን አይነት ፅዌ ሲጀምሩ ግዴታ ንጽህና ለማረጋገጥ መስጠት ነበረብኝ። ይገባል እንዴ? እና ክብርህን ለማስጠበቅ ብለህ ነው እኔም መስዋዕት የምታደርገኝ? በቃ ምንድን ነው ሌላ ሌቭል ውስጥ ገብቷል። አባቴ መሰሉ ሻላን ለዛ አ ፊክሲንግ አረገለበው ሌላ ሌላ ደረጃ ላይ ደርሷል ማለት ክለባችን መድረክ ላይ ምን ሼም የለም ማሰሉ ጉር እንዴት ነው እንዴት ነው እንዴት ነው ሃይ የሚል ሰው የለም አይብራችም እንደዚህ እንደዚህ የተረገጠ እንዴት ነው ይበቃል

እስቲ በርካቶ ሰፈር ይሄድ እስቲ በርካቶ ሰፈር ጢላ ጢላ ትበይ። እኔ እኮ አውቀዋለሁ ዘፈኑን። እንዳሸውደኝ ችላ ችላ ትበይ ነው። አውቀሽ በሰፈሬ አይደለም፣ አውቀሽ በሰፈሬ አይደለም፣ አይተሽ መቼ ገሬን ነው። ሌላማ የለኝም፣ አይደለም ሌላ እናት የለኝም ነው ሌላ እናት የለኝም ካንቺ ሌላ መርካቶ ሰፈር መርካቶ ሰፈር። እዚህ ድረስ መጥተህ የድንቅ ልጆች እንግዳ ስለሆንክ በጣም እናመሰግናለን። እንወዳሃለን። መናገር የምትፈልገው ነገር ካለ የመጨረሻ እድል

ፈሳሽ ሰራተኛው አልበላም አልጠጣም ብሎ የቆጠበውን ቁጠባ አንድም ብር ሳይቀር ሙልጭ አርጎ የበላ ነው። የመስሪያ ቤቱን በጀት የበላበት ፍጥነትማ በላ ሳይሆን ጠጣው ይባል ምን ብቻ ጌታ ምን ብቻ ደግሞ ከበላና ከጠጣ በኋላ ተይዞ ጥፋቱ ሲነገረው ምን ቢል ጥሩ ነው እኔ አደለውም ጥፋተኛው ጥፋተኛው ወንበሩ ነው ወንበሩ ከእኔ በፊት የነበረው ጓድ በልቷል፣ ያው የእኔ ዛሬ መጠጣት የሚል ተጨመረበት። ይሄ የ የመርከስ ያ ለመርከስ ጉዳይ አይደለም። አንተም እኮ በእኔ ቦታ ብትሆን በጀቱን መጠጣት አይደለም ንገት አስተምረን። ታዲያ ታስ ለይ የጭቁኑን ሀቅ የማልነካ ጓድ፣ እኔ ወደ አብዮቱ ኑ ብሎ የጠራንን መለዮ ለባሽ ሁለታ የማልዘነጋ ሰው እኔም ከወንበሩ ጋር እስክደርስ ድረስ እንዲህ ነበር። ግን ጥሬ አጎብድጄ የሚበላው ቦታ ላይ ስደርስ ባልበላ ወይም ማንት ጓድ ጉሴ የዳልከው የሚጠጣበት ቦታ ላይ ደርሼ ባልበላ ባልጠጣ ሰውስ ምን ይለኛል? ሰውስ ሰውስ ምን ይለኛል? እንደውም ጌታዬ፣ ኢትዮጵያዊ ራሱ ተረት ነው ተረት ነው። ሲሾም ያልበላ ሲሻር ይቆጨዋል የሚል ክፉ ተረት ባለቤት፣ እንደው ትንሽ እንኳን አታፍርም? ማን አንተማ፣ ምን እስከ አንገት ተዘፍቀህበታል። እንደው ወዳጅ ዘመዶችህን ቤተሰቦችህን ጓድ ንጉሴ፣ የተረቱ ትርጉም ግን ገብተዋል? ማ ማለት እንዴት ማለማን የተረቱ ይመስላል። እሱማ አንተና መሰሎች ሙሰኞች የምትሸነጋገሉበት ነው። ተሳስተሃል። የሙሰኛው ዘመዶች ጎረቤቶች

ሄጄ ዲስከቨር አደረኩት። ቦታው ቤት አገኘ አባይ ማዶ ጎጃም ጠላ ቤት ከሱ ከፍ ብለህ አውቶስተራው ወደዚህ ቤት ጎጃም ጫጫ ጫጫ ቤት ምናልባት ጫጫ ሊሆን ይችላል። ደግሞ ቀጥለን የምንሄደው ጫጫ ደግሞ አረቀው ነው። ይ ይቻለ ብርዱ ስለሆነ ለነገሩ ደብረ ብርሃንም ያው ነው። የትም ቀዝቃዛ ሀገር ሂድ፣ ራሻ ለምን ቦድካ ይጠጣል፣ ስኮትላንድ ለምን ውስኪን ሰራ ምናምን ብትጠይቅ፣ ብርድ ነው። አንድ አንድ ጠንከር ያለ ለመጠጥ ይኖራቸዋል፣ ብርድ ሀገሮች ሰርቫይቭ ማድረግ። ከሴት ዘፋኝ የምወደው ቬሮኒካ ምን የሚለው ዘፈን መሰለህ? የሰርግ አሁን መዘመሩ ደስ ብሎኛል። ጠዋት ትጠይቃለህ፣ ምሳ ሰዓት ላይ ይመጣል ቀለበት ያደርጋል እዛው ሰርግ ግልግል እኔ የምንጣጣ ያል የእኛ ጊዜ ምናምን የተመላልስ ከዛ ሰርጉ ከዛ መልስ አሁን እዛው በዛው ውጭ እንደዚህ ብሎ ነው የሚጠብቀው። ሙሽራ ባላ ሲባል ባሪ ያው ጀ ያገባ ተብሎ ፌስቡክ ላይ ተባለ። እሺ ገባውና ኮሜንት ኮሜንት መሾፍ ጀመረ። መጀመሪያው ኮሜንት ደረጃ አልቸኮለም ለማግኘት። ሁለተኛው ኮሜንት

እሱን እንግዳ ለማድረግ ምናምን አድራሻ አጥቼ እንደው በሬዲዮ ገባውም በቃ ለማንንም የምታገኙ ባካቹ እሁድ ሰርጌ ነው በሉት፣ እና እሁድ ይምጣ፣ ቦታው እንዲህ እንዲህ ነው የምታገኙት ብዬ በሬዲዮ ሰናገር ያለ አለፈ። ሰርጎ አልመጣም፣ አላገኘሁትም ምናምን ምናምን፣ አላገኘሁትም። ይስማ ይስማ አላወኩም። ከወር በኋላ ተገናኛ፣ ደወለልኝ፣ ሄድኩ፣ ባልደራስ ጋር ነው ለካ ቤቱ ናለኝ። መጣው፣ ተገናኝ፣ ቁጭ አለ ሰማ በየሬዲዮ ነው የምታስፈልገኝ ምናምን ብለህ የምታስፈልገኝ እኔ ነው እንደ የምታገባው ያስብላል፣ ያስብላል። ያኔ ቀለዳችሁ፣ አሁን በጣም ነው እኮ የሚያስቀኝ። ዘመን ተሻጋሪ ነው በቃ እኛ ያኔ ሕፃናት ሁሉ ምናምን ያሉ ምናምን ነገር ሳይ መቼ ነው ሰራ ናቸው ይሄት ነው ሰራ ናቸው ብዬ እስከተጠራጠር ድረስ እነዚህ ነው ወደኋላ የሚያሳዩን ሰዎች አሪፎች ናቸው። ተማሪዎች ሲባል ተቀመጡ ሲል አንድ ዳፋር ሰውዬ በጣም አበዙ ታሴሮስ በቃ በዚህም በዚህም ሲያምሷቸው ሳይነሱ ነው። አዎ ምን ነው እንግዲህ አገር ማዘመን ምናምን ላይ ናቸው። ማስተማር አለም የቀደመው ኢትዮጵያ ውስጥ ብዙ ጊዜ በትምህርት አይደለም የምናመጣው ለውጡን፣ በሀይልና በጉልበት ነው የምናመጣው። እና እሳቸው ያው ህዝብ አህያ ሆኖ አስቸግረኝ አይደለም የሚሉት። ብቻ እሳቸው እንዲህ እንዲህ እያሉ ሲያስቸግሩት እንዴ አሁን አበዙት ይላል። አበዙት እና ፊልም ያገጥመቷልሁ ይላቸዋል። ፊልም ያመግጠ ማለት በኢትዮጵያ በጦር ነው እንደሌላው ሀገር በሻሙላ በምናምን አይደለም። እዛ ትቆማለህ አንተ እዚህ አንዝሮ ይወረውራል እና ደረትህ እንታገኘ ያለ ከዛ ላይ ጨዋታው ይቆማል። እና ሰውየው እንደዛ ዝቶባቸው ሄደ። አይ አይመጣም፣ ዝም ብሎ የጉራ ነው እንጂ ምናምን። የቀጠሮ ቀን ታዲያ እሱ እሺ፣ በነጋታው ጠዋት ከቻለ እና አልተነሱም ጃንሆይ ነው አለ። ከዛ ጃንሆይ ያ ሰውየው ይመጣል። መጣ እንዴ ከዛ በቃ ጦርም ራሱ ይምረጡ። እኔ ቆምልዎታለሁ። እንደውም ራሱ ይጀምሩ ይላችኋል እና ነገሩ ገርሟችኋል። አሁን ጀግንነትና ፍርሃትን ነው። ጀግና ማለት ፍርሃት የሌለው ሰው ማለት አይደለም። ፍርሃት ሁልጊዜም ፕሮቴክት የሚያደርገን እንደውም ፍርሃታችን ነው ነው የሚባለው። እና እዚህ ሰውዬ ብዙ ህልም ያላቸው ሰውዬ ናቸውና ተራ ባላገር መጥቶ እንዲገላቸው እድል አይሰጡትም። እና ጦራቸውን አንዝረው አንዝረው አንዝረው ሲሰዱ ደረቱን ቀዶ መሬት ገባ ይባላል። እና ወስዶ ሰፋው ተወደወደ ነው የሚባለው። ነው ወድወድ ሳማሪቱ ላይ እሺ ከዛ ሊነቅሉለት ሌሎች እዛ ተመልካቾች ሲሮጡ እንዳስነኩት እንዳስነኩት ሊሉና ሮጠው ሄደው እሳቸው ለመንቀል ያቅታቸዋል፣ ያቅጣቸዋል እግዚኦ! ሰውዬ እንዴት ፈርቸው ኖሯል

ምታነሳቸው መረጃዎች ተጨባጭ ነበሩ? በስንት ዓመታቸው ነው ሰዎች የሚጋቡት? በሀያ አንቺ በስንት ዓመትሽ ነው ወደፊት የምታገቢው? ሀያ አንድ በሀያ እነሱ ራሳቸው እስከ ሀያ አንድ ዓመትሽ አንቺ የምትወጂውን ሰው ካላገኘሽስ? የምትፈልጊው አይነት ሰው ካልተገኘስ? ቆይ እገኝ። አሁን አንቺ የምትፈልጊውን እስከምታገኝ ድረስ የማትፈልጊውን አገባሽ፣ ከዛ የምትፈልጊው ሲገኝ ይሄኛው ያገባሽውን ምን ታደርጊዋለሽ እንደ ስምንተኛው ሺ ደርሷል። ስምንተኛው ሺ ደርሷል። የሚያዘንቡብን ማትፈልጊውን አግብተሽ ከዛ የምትፈልጊውን ካገኘሽ በኋላ ይሄኛውን እንፋታ ስትዩው ይሄኛው ይጎዳል እኮ አይደለም? እኔም ማላፈልኩትም እሱ ይሄኛው አንቺ ባትወጂውም እሱ ይወድሻል እኮ። እግዚአብሔር ደግሞ መፋታትን ይጠራል በመጽሐፍ ቅዱስ። አዎ ግን እኔ ያንን ነኝ። በቃ ወይ መጀመሪያ ዓለም አግባ። እሱ ያለማ የለማ እግዚኦ እግዚኦ፣ ገና የምወደውን አላገኘውም ብለሽ የማትወጂውን ሰው አታገቢ። ለምን ለምን አንቺ የማትወጂውን ሰው አግብተሽ ልጅ ወለዳችሁ። እሺ ተመክራለህ። ተፋተሽ ስትሄጂ ከዛኛው ጋር የወለዳችሁት ልጅ የእናትና ያባት ፍቅር አያገኝ። እሱ ልክ ነህ አይደለ? ባልና ሚስት ሲፋቱ ልጆች የእናትና አባት አያገኝም። ስለዚህ ልጁ